እውይ ውይ ውይ ውይ ውይ ውድ ቤተሰቦቼ ማለት ነው፣ እኔ በዚህ ልጅ ላብድ ነው ላብድ ነው። ምን ሆኜ ነው ግን? ወይ አብርሽ አልበቃም ብሎኝ ገና ይህን ሸበላ ይዞብኝ ይመጣል። ተቃጥዬ እኮ ልሞት ነው። ማታ አልተኛውን ብላችሁ አታምኖኝም። በቃ ስገላላበጥ ነው ያደርጉት፣ እሱን ሳስብ ማለት ነው። አይ ፍቅር ፍቅር ማለት እኮ አይን የለውም እና በዚሁ አጋጣሚ አትንኩብኝ የኔ ብቻ ነው ማለት ነው። ብዙ ሰው እየተመኘው ነው፣ ብዙ ሰው እያማለለው ነው። ግን አደራ አደራ የኔ ብቻ ነው፣ ማንም እንዳይነካብኝ ማለት ነው። በቃ እኔ በጣም ፍቅር ይዞኛል። እውነቴ ነው ሙላችሁ። በቃ እኔ ላለቅስ የቀረኝም ነገር የለም። እውነቴ ነው ሙላችሁ። እና ባለትዳርም ከሆነ ሚስትም ካለችው ልጅም ይኑረው እኔ የለውበትም፣ በቃ ፈቷትም ቢሆን አይ እንዳይፈታት ሁለትም ቤት ሶስት ቤትም ቢሆን እኔ እንዲያገባኝ ነው የምፈልገው ማለት ነው። አበትኩለት እኮ እናንተ፣ ወይኔ እንዴት እንደሚያማልል በዛ ላይ ደግሞ ትናንትና ለካ እኔ ሩታ እያለቀሰች በቃ በሩታ ሆኛለሁ። ሩታንም ጀግና ብሏታል እኮ ልጅዋ። ልክ እንደ ሩታ ጀግና ወንድ መሆን አለበት እያለ ነበር እናንተ። ወይኔ ግን የት ተደብቆ ነበር እስከ ዛሬ ማለት ነው? የት ነበረ? እኔ ፍቅር ሲባል እኮ ከባድ ነው፣ እውነት በቃ ፍቅር አያማክርም እኮ ፍቅር ሊይዝሽ ነው ምን ይሻላል? ወደድሽዋል፣ ወደድሽው ወይ ያዋጣልሻል ወይ ምናምን ነገር ብሎ አያማክርም ማለት ነው። እኔ አብጄለታለሁ በቃ ለአብድለት ነው እኔ ለአብድ የቀረኝ ነገር የለም ማለት ነው። እውነቴ ነው ብላችሁ ስራ መስራት እራሱ አስጠልቶኛል፣ ደብሮኛል። በቃ እኔ እንጃ ይሄንን ልጅ ካየው በኋላ ትላንትና የምን እንቅልፍ የምን ምግብ የምን ማሰብ፣ እኔ ሀሳቤ ሁሉም ለሱ ሆነዋል ማለት ነው። እና አፋልጉኝ በዚሁ አጋጣሚ አብረሽን እየደወላችሁ ልጁ የሌላ ብቻ ነው ብላችሁ እንድጠይቁኝ በአክብሮ ትጠይቃለሁ ማለት ነው። በትህትና ነው የምጠይቃችሁ ማለት ነው። እኔ ይሄንን ካላገኘው አላቀም መሞቴ ነው መሞቴን ከፈለጋችሁ ዝም ብላችሁ ቪዲዮን አይታችሁ እለፉ። ነገር ግን ለእኔ ቦታ ካላችሁ እኔን የምትወደኝ ከሆነ ይህ ልጅ አፋልጋችሁ አምጦለኝ ማለት ነው። ችግር የለውም እኔ ሁሉ ነገር እችለዋለሁ። ሁሉ ነገር አንድ ነገር አይጎድልበትም። በቃ የፈለገው ነገር እንደውም ከእግር ጥፍሩ ማለት ወርቅ ነው የማለብሰው ማለት ነው። ወርቅ፣ አረ እንደውም ለእግሩ ጫማ ወርቅ ነው የምገዛለት። ልብሱ ራሱ ሱሪው ምናምን በቃ ጃኬት ሁሉ ነገር በወርቅ ነው ወርቅ ነው የሚራመደው ማለት ነው። እሱን ብቻ አፋልጋችሁ አምጡልኝ ማለት ነው። እና እንደውም እንደዚህ አጭር አርጌ ቆርጭ ያመጣሁት ማለት ነው። ከቁመናውማ ሲያምር ሲያማልል በቃኔ እንጃ። ቦታ ያልሰጣችሁ ሰዎች ትኖራላችሁ እኔ አውቄ ነው። እውነት ነው እውነት ቀልዴ ነው ማለት ነው። ነገር ግን በጣም ገርሞኛል ማለት ነው። እውነቴ ነው ብላችሁ ትንዝዋቸው ማለት ነው። በተለይ ወይ አረቤ ቲክቶክ ሰፈር ያላችሁ ምን ሆናችሁ ነው? አብዳችኋል እንዴ? ጨልላችኋል እንዴ? እንዴ ሰውነት በተነፋ ነው እንዴ? እንደዚህማ ከሆነ እኔ ታድያለሁ ያለው ማለት ነው። በቃ ነገ የሀገሬ ስገባ ማለት ነው እንደዚህ ውፍፍር ያለ ስጋ የወጠረው ውጥጥር እኔ አለዋለሁ ጀግና ጀግና ነኝ የሚል ማለት ነው አመጣላችኋል። በቃ ውህ የለይታ ባድማ ከየት ላግኘው እያላችሁ ማለት ነው። እንድትጨፍሩ ነው ማድረጋችሁ ማለት ነው። እናንተ ምኑ ነው የሚያማል ነው ምኑ ማድረጋችሁ ማለት ነው? እኔ ስጋ እኮ ነው ስጋ የያዘ ማለት ነው። በነገራችን ላይ እኔ እንደዚህ ጀነን የሚል ወንድ አይመቸኝም ማለት ነው። እኔ ሰውን መንካት ሳይሆን በቃ የሆነ ኩራት ኩራት የሚለው ወንድ አልወድም። ለምን እንደሆነ አላውቅም። በቃ እራሱ አክብሮ የሚኖር ሰው ነው የምወደው። በዚሁ አጋጣሚ ደግሞ ትናንትና እውነት ለመናገር የሮታ ቤተሰቦች አዘጋጅተውት ምናምን እንዴት እንዴት ብላችሁ እየተፈጫችሁ ነበረ። ነገሩ ሳታውቁ ደግሞ አትፈጭ አትፈጭ። ሮታ ግን ፈርዶባታል። መቼ እንደምታርፍ አላውቅም። በሰራችሁም ነገር ባልሰራችሁም ነገር ስለ እሱ አውርታችሁ እንደው መቼ ነው የሚወጣላችሁ ማለት ነው? ግን እውነት ለመናገር ማለት ነው ውድ ቤተሰቦች፣ እስቲ ፈቷቸውን በደንብ አርጋችሁ ይዩት። እኔ እውነት ለመናገር ከመጠራጠር ግን ትክክለኛ አይደለውም። ሌላ ነገር ሌላ ደግሞ የሌላ የአብረሽ ወንድም ነው ምናምን ብላለች ብላችሁ እንድታወሩ አልፈልግም። ነገር ግን ከአብረሽ ጋር እስቲ እዩዋቸው ማለት ነው። ወላሂ ምንም ነገር የሚወጣላቸው ነገር እኮ የለም። ሞር ልጁ ሲስቅ እንዴት እንደሚስቅ አብረሽን ነው የሚመስለው። ደረቱ ሁሉ፣ እጁ ሁሉ ሁሉ ነገሩ ማለት ነው። እኔ እንደሚመስለኝ የአብረሽ ታላቅ ወንድም ይሆናል ወይም ደግሞ የሆነ ከአብረሽ ጋር ዝምድና ያላቸው ይመስለኛል እንጂ እኔ አላውቅም። እኔም በቃ ሙሉ በሙሉ ብጠራጠርም አብርሽ ነው የሚመስለኝ። እኔ እንጃ የአብርሽ ኮቢ ነው የሚመስለኝ እንጂ እኔ አላውቅም። በጣም ነው የሚመሳሰሉት፣ እውነት ለመናገር አብርሽን ማለት ነው። ከዚህ በፊት ትዝ ይላችኋል አብርሽ የሆነ ጊዜ የሆነ እጁን ብቻ ማታ እራሱ እሱን እያየው ነበረ እና የአባቱን የጋሼን የንፈቱ ምናምን ነገር ተነ ንከሳት ነው ምናምን የሚባለው እሱ እንደውም ሀራም ነው፣ በእናንተም ደግሞ ሀጽያት ነው

አትገብገቡ። በአጋጣሚም የኔ ነው ማንም እንዳይነካብኝ ማለት ነው። እና በጣም ነው የገረማችሁኝ በጣም ነው ያሰቃችሁኝ። እና በዚሁ አጋጣሚ ምን ለማለት ፈልግ ያለው መሰላችሁ? እና የእኛዋ የእንቋ ልጅ የሩታዬ ልጅ የጀግናዋ ልጅ የነብረዋ ልጅ ማለት ነው። በማንም ወጠጤ ሊነካ ፈልጋችሁ ነበር አይደል? እየነበር እኮ ናት። እውነቴ ነው የምላቸው። በዚህ ጀነን ባለወንድ እንደዚህ ዓይን አባት በማየቱ በጣም ደስ ብሎኛል ማለት ነው። እውነቴ ነው የምላቸው። እንደውም ፈርቼ ነበረ እኔ ማን እንዲሆን እንዳይሆን ብዬ ማለት ነው። አቤላ አቤላ እንዴት እንደምጠላው እውነቴ ነው የምላቸው። እና አቤላ ይሆናል ብዬ በጣም ፈርቼ ነበረ ምክንያቱም ባለፈ እየጎረረ ነበረ። እኔ ነኝ እኔ ነኝ እያለ ነበረ እና እሱ ከሆነ እንደውም ጭስስ ዝርርልን ነበረ ማለት ነው። ነገር ግን የሩታይ እህት ማለት ነው፣ የሩታይ እህቶች ማለት ነው፣ እውነት እንኳን ደስ አላቸው ማለት ነው። የእናንተ ደስታ የኔ ደስታ ነው፣ የሩታይም ደስታ የእኛ ደስታ ነው። እና እንደዚህ ዘና ፈታ ባለ ወንድ አለው አለው። እኔ ጎረምሳ ጎረምሳ ነኝ ደረቱ በሚለፋ በቃ በዚህ ጉርማ ሞገስ ስለተያዘላችሁ በጣም ደስ ብሎኛል ማለት ነው። እኔ ለዚህ ነገር አይገባኝም፣ አይን ምናምን የሚባል ነገር ብዙም አይደለሁም። ነገር ግን እናንተ በምታውቁት ነገር ወቁትና ተርጉሙት። ነገር ግን እኔ ያሳቀኝ ቲክቶክ ሰፈር ነው ማለት ነው። የሰው ልጅ ዋና ልቦናው ነው በበጀ ወይም ስጋ በመንፋት ወይም ደግሞ እንደዚህ ጀነን በማለት አይደለም ለማለት ፈልጌ ነው። በዚሁ አጋጣሚ የመዳም ክመሞች ሰከን በሉ፣ ረጋ በሉ የፈለጋችሁት ያፈቀራችሁት ካለ ማለት ነው፣ ችግር የለውም። አብርሽ ላይ እየደወለን ልጁ ምን እንዳለው ሚስት እንዳለው በተለይ ምን እንዳለው ሳይሆን ሚስት እንዳለው ወንድ ላጤ ከሆነ በቃ ለእናንተ ዋው ለምትፈልጉት ማለት ነው። በነገራችን ላይ ጸጉር ለጸጉር እንዳትያያዙ ማለት ነው እና ችግር የለውም። አብርሽ ደውለን እናጣራና እንግዲህ እድል የደረሳትን እንድረዋለን ማለት ነው። ምን ችግር አለ ደግሞ በሚዲያ ላይ መዳር። ስንት ሰው ድራችኋል፣ ስንት ሰው አጋብታችኋል ማለት ነው። አንዳንዴ እውነቴ ነው ምላችሁ፣ እንኳን ማወቃችሁበት ለራሳችሁ ፈልጉ ማለት ነው። ሁሌም ሰው እያጋባችሁ፣ ሰው እያዳራችሁ አትኑሩ። አንዳንዴ ያስፈልጋል ራስን መጣት። ሁሌ ለሰው መልፋትም አያስፈልግም። ተምራችሁ ነው። እውነቴ ነው ምላችሁ እና አደናኳችሁ በዚሁ አጋጣሚ የሆነ ሸበላ የሆነ ነገር ያያችሁት ነገር የተመኛችሁት በእናንተም ሊሆን ይችላል፣ አይታወቅም።